ቡራን የተከበራችሁ ተመልካቾቻችን ተመልሰን መጥተናል። ነቢያችን አ ሰላም ስለሃሜት የተናገሩትን እየተነጋገርን ያለነው ከባድ ወንጀል መሆኑን ማለት ነው። አን አነስ ብኒ ማሊክ ረ ላ ሁ ቃለ ለማ ወደ ሰማይ ይላሉ በሰዎች አጠገብ ያላቸው የነሐስ፣ የመዳብ የሆነ የብረት የሆነ ጥፍር ያላቸው ሰዎች ዘንድ አለፍኩኝ አሉ። በእነዛ ሰዎች ዘንድ አለፍኩኝ አሉ። የህሙሹነ ውጁሃውም፣ ወሱድረሁም ልባቸውን፣ ፊታቸውን በዛ በብረት ጥፍራቸው የሚልጡ የሚቦጭቁ ሰዎች በእነሱ አጠገብ አየሁኝ፣ ወደ ሰማይ በወርኩ ጊዜ አሉ። ፈቁልቱ መን ሃኡላ ያ ጅብሪል፣ እኒህ ፊታቸውን በገዛ ጥፍራቸው የሚቦጭቁ ሰዎች ልባቸውን የሚቦጭቁ ሰዎች ምንድናቸው ናቸው እነማን ናቸው ብዬ ጠየቅኩት፣ አሉ ጅብሪል ነቢያቸው አለ ሰላም ቃለ ጅብሪል አለኝ፣ አሉ ሃኡላይ ለዚነ እኩሉነ ልሑሙ ናስ ሃኡላይ ለዚነ እኒህማ እነዛ ናቸው የእኩሉነ ልሑሙ ናስ የሰዎችን ስጋ የሚበሉ ሰዎችን የሚያሙ ወየቃሁነ ፊ አዕራድህም ሰዎች ክብር ላይ የሚወርቁ የሰዎችን ስጋ የሚበሉ ሰዎች ናቸው እነዚህ ነቢያቸው አለ ሰላም። ሀመተኞችን በዚህ መልኩ ናዩዋቸው። ፊታቸውን የገዛ ሰውነታቸውን በገዛ ጥፍራቸው በብረት ጥፍራቸው ሲቦጭና አየኋቸው። ነቢያቸው ሰው ክብር ላይ የሚወርቁ ሰዎች ናቸው፣ የሰዎችን ስጋ የሚያኝኩ ሀሜተኞች ናቸው አለ ጂብሪል ይላሉ ነቢያቸው ሰለም። መን አከለ ሰው ስም የበላ ሰው ምግብ የበላ ሰው አሉ ጃሃንም አላህ እሱን ሰውዬ በለዋሉ። ምንድን ነው? አንዱን ሰው ጥቅም ለማገኘት ያማ ሰው ማለት ነው። እከሌማ እንደዝ ነው ብሎ ወደድ ብሎ አንድ ሰው ያማ ሰው በዛ ያን ሰውዬ እንደዛ በማለቱ የሆነ ምግብ አግንቶ ከበላ ጃን ው ጃሀንምን እንዲበላ ይደረጋል። በዛው አምሳያ ይቀጠላሉ። እንደዛ ወመንኩስ የሰውበ የረጅሉ ሙስሊም አንድ ሙስሊም ወንዲ አምቶ እሱን ተችቶ ጥቅም አግንቶ ልብስ የለበሰ እንዲሆነ አሉ።

እንዲቆም የቅያማ ቀን ይጋለጣል በዛው መልኩ ይላሉ። ስለዚህ ጥቅም ለማገኘት ሰዎችን ማማት አይፈቀድም። ጥቅም ለማገኘት ሰዎችን አምተን ከዛ ጥቅም ካገኘን በዛው አምሳያ ጀሃነም ውስጥ እንቀጣለን እያሉ ነብያቸው አለ ሰት ሰላም እያሉ ያሉ። ስለዚህ ምንም ጥቅም ለማገኘት ምንም ጥቅም ለማገኘት ብለን ሰዎችን ማማት አይፈቀድም፣ ክልክል ነው። በዛኑ ያ ጥቅም የተገኘው ምግብ ከሆነ ጀሃነም ውስጥ የጀሃነም ምግብ በመብላት ያ ጥቅም የተገኘው ልብስ ከሆነ የጀሃነም ልብስ በመልበስ ትቀጣላችሁ እያሉ ነው ነቢያችን አለ ሰላት ሰላም እየተናገሩ ያሉት ማለት ነው። አን አቢ ሁረይረተ ረዲ ላሁ አንሁ መርፉ መን አከለ ለህማ አኼህ ፊ ዱኒያ ይላሉ ነቢያችን አለ ሰላት ሰላም መርፉ አርጎ ሲያወራ በዱኒያ የወንድሙን ስጋ የበላ ሰው አሉ ቁሪ በለው የውመል ቅያማ የቅያማ ቀን ይቀረብለታል። በዱኒያ ወንድሙን የበላ ሰው የወንድሙን ስጋ የበላ ሰው ያማ ሰው ወንድሙን የቂያማ ቀን ይቀረብለታል፣ አሉ ምን የወንድሙ ስጋ ፈዩቃሉ ይባላል። ለሁለሱ ኩል መይተን ሙታን ነው ብላው ይባላል። ከማዕከል ተውሀየን በህይወት ላይ እያለ በልተዋል ነበር ብላ እንጂ ይባላል አሉ። ከዛ ፈያኩሎ ያክለህ ወየስሕ፣ ከዛ የወንድሙን ስጋ አኼራ ይበላል ይበላላሉ፣ ይጨናነቀላሉ፣ ይጩኋላሉ ሰው ጨንቆት ማለት ነው። እና ነቢያቸው አለ ላት ሰላም በዚህ መልኩ ተናግረዋል።

ከወንድሙ ክብር ላይ የተከላከለ ሰው ወንድሙ ሲታማ የተከላከለለት ሰው ይሄ ደግሞ ወንድሙ ሲታማ ስለ መከላከል የሚናገር ሐዲስ ነው። ረዲ ላሁ አን ወጅህ ናር የውም ልቅያማ ቀን ከፊቱ ላይ እሳትን አላህ ይከላከልለታል ብለዋል። ወንድም ሲታማ መከላከል ነው እንጂ አብሮ ማማት አይፈቀድም። መግቢያችን ላይ እንዲ ያለው ሀሜትን እውነት ማለት ሰምቶ ዝም ማለት ያው ሀሜት ነው ብለናል።

አላህ ላይ ይገባል አሉ። አንያቲቀሁ ሚንናር ከሳት ነፃ እንደሚለው ይሄ ሰውዬ የተገባ ነው አሉ። ከወንድሙ ክብር ላይ የተከላከለ ሰው አላህ ከሳት ነፃ ይለዋል አሉ። ስለሆነም አብረን ማማቱን ትተን ወንድሞቻችን ወንድማችን ሲታማ መከላከል አጅር አለው። ከሳት ነፃ መባል አለ። አላህ ስብሃነሁ ወተዓላ ከፊታችን ላይ አኼራ እሳትን ወዲያ ይልልናል ነው ነቢያችን ዐለይሂ ሰላቱ ወሰላም እያሉ ያሉት እና

ጀሃነም ውስጥ ይቆማል፣ ጀሃነም ውስጥ ይታሰራል ብለዋል። እና ወንድምን ማማት አይፈቀድም ከወንድም ላይ መከላከል ነው እንጂ ወንድምን ማማት ከባድ ወንጀል ነው ነው እና ነብያችን ዓለይሂ ሰላም በብዙ ሐዲስ ነው ን ያስጠነቀቁም ማለት ነው። በብዙ ሐዲስ ሰለፎች እንደዘው አስጠንቅቀዋል ስላሜት አስጠንቅቀዋል። ንላሉ ዑመር ረዲየላሁ ተዓላ አንሁም ይላል አሌይኩም ቢዚክሪላሂ ተዓላ አላህን ዝከሩ ይላል። ፈኢንነሁ ሺፋእ አላህን መዝከር መድሃኒት ነው ይላል ወእያኩም ወዚክረ ናስ ፈኢነሁ ደዋ ሰዎችን አታንሱ። አለይኩም ቢዚክር ላህ አላህን ዝከሩ አሉና ፈኢነ ሸፋ መዲያን ነው አሉ፣ አላህን መዝከር አሉና። ወእያኩም ወዚክረ ናስ ሰዎችን ማንሳት ይቅርባችሁ አሉ። ፈኢነሁ ደዋ ሰዎችን ማንሳት በሽታ ነው ነው ሰዎችን ካነሳ ሀሜት መቀላቀለህ አይቀርም። ስለዚህ ሀሜት በተመለከተ ሰዎችን አታንሱ በሽታ ነው፣ አላህን ዝከሩ ሰዎችን በምታነሱበት ቦታ ይላሉ